የሚከተሉትን የአልጀብራ አገላለጾች ወደ ቃል አገላለጽ ቀይር ይላል። እንግዲህ ከዚህ በፊት የቃል አገላለጽን ወደ አልጀብራ አገላለጽ ነበረ የቀየር ነው አደለ። አሁን ደግሞ የአልጀብራ አገላለጹን ሰጠንና ወደ ቃል ይሄን ደግሞ ትግበራ ላይ ያየ ነው ነው ማለት ነው። አሁን ይሄ ይሄ አገላለጽ ነው አያችኋል። የሚከተሉትን የአረፍተ ነገሮች በተለዋዋጭ በመተካት ግለጽ ይላል። ይሄ ማለት ይሄ አገላለጽ ነው። ይሄ ደግሞ አልጀብራው ነው ማለት ነው አደለ ይሄ የአልጀብራው አገላለጽ ነው። ይሄ አገላለጽ ነው። ይሄኛው ደግሞ በአልጀብራ የተገለጸው ነው። ስለዚህ አሁን እየተጠየቅን ያለ ነው፣ ይሄን ወደዚህ መልሱ ነው። አሁን መልመጃው ላይ የተጠየቀ ነው፣ ወደኋላ መመለስ ነው ማለት ነው። ገብቶቹ አይደል? ወደኋላ ወደፊት በደንብ መረዳት መቻል አለባችሁ ማለት ነው። አሁን ሲደመር አስር ከተባለ አንድ ማይታወቅ ቁጥር ላይ አስር መደመርን ብንል እንችላለን ማይታወቅ ቁጥር ላይ አስር መጨመር ማለት እንችላለን። ይሄ ደግሞ ማለት የሁለቱ በቃ ልክ እዚህ ላይ እንዳለው ማለት ነው። ወደ ኋላ መመለስ ነው። አሁን እየተጠየቅ ነው ያለነው እያችሁ አይደለ፣ ወደ ኋላ መልሶት ነው። አሁን ይህንን እየተባላችሁ ያላችሁት የሚከተሉትን የአልጀብራ አገላለጾች ወደ ቃል ሚለውን አሁን እናደረጋለን። አንድ የማይታወቅ ቁጥር አራት እጥፍ ማለት ነው አይደለ። አንድ የማይታወቅ ቁጥር አራት እጥፍ አራት እጥፍ ካለ ምንድን ነው? አንድ የማይታወቅ ቁጥር አራት እጥፍ ማለት ነው። ይሄኛው ደግሞ ማለት አንድ ከማይታወቅ ቁጥር ላይ ሰባት መቀነስ ነው። ይሄ ደግሞ አንድ የማይታወቅ ቁጥር በሶስት እጥፍ እላው ላይ ስምንት መደመር ነው አይደለ? አንድ የማይታወቅ ቁጥር ሶስት እጥፍ በስምንት ይበልጣል፣ አንድ የማይታወቅ ቁጥር ሶስት እጥፍ በስምንት ይበልጣል ብለን ነው የምንለው። ወይም ደግሞ አንድ የማይታወቅ ቁጥርን በሶስት አብዝተን እላው ላይ ስምንት መደመር እንደማለት ነው። ይሄ ደግሞ በቃ ዘጠኝ ዘጠኝ ነው። ዘጠኝ ነው በቃ። ምክንያቱም የማይታወቅ አንለም ታውቋል። ዘጠኝ ነው። ዘጠኝ ዘጠኝ ነው የሚባለው በቃ። ይሄኛው እዚህ ጋርስ የጉተማ የጉተማ እድሜ የወንድሙን እድሜ በስምንት ዓመት ይበልጣል ያል። አሁን ከዚህ በፊት እንደሰራ ነው የጉተማን አሁን እዚህ ጋር ይሄ የጉተማ የሚለውን ስጠንበለው፣ የወንድሙ ደግሞ የ እንበለው። ስለዚህ ወደ ቃሉ እንምጣ። የጉተማ ካለ አረፍተ ነገሩ የጉተማ ነው አይደል? የሚለው ስለዚህ የጉተማ ካለ ጠ እንላለን። ስለዚህ ጠ እንልና ጠ የወንድሙን ስንት ይበልጣል ይላል? በስምንት ይበልጣል ይላል። አያችሁ፣ ይሄ የጉተማ እድሜ ነው። ይሄኛው ደግሞ ምንድን ነው? የወንድሙ ነው። ስለዚህ የጉተማ እድሜ ማለት የጉተማ እድሜ ማለት የወንድምየውን በስምንት ይበልጣል። እንደዛ እንደማለት የጉተማ ዕድሜ ማለት የወንድምዬውን በስምንት ይበልጣል። የጉተማ ዕድሜ የወንድሙ በስምንት ይበልጣል። የጉተማ እድሜ የሚገልጽ አገላለጽ ተለዋዋጭ በመጠቀም ጻፍ ነው። ይኸው ተለዋዋጭ በመጠቀም ጻፍ፣ ይኸው ጻፍ። ስለዚህ ተለዋዋጭ በመጠቀም ጻፍ ካለ እዚህ ጋር ምንድን ነው የምናደርገው ማለት ነው? የጉተማን እድሜ የሚገልጽ ስለዚህ ምንድን ነው የምናደርገው የ እንደዚህ ብቻ ነው የምናደርገው ማለት ነው መልሳችን ምንድን ነው የሚሆነው እንዲህ ነው የሚሆነው የእኛ መልስ በአገላለጽ ስለሆነ የሲደመር ስምንት ነው የሚሆነው ማለት ነው ወደ እኩልነት አረፍተ ነገር አንቀይረውም በቃ የጉ ተማድሜ ያው እንደዚህ ነው የሚገለጸው ማለት ነው ቀጥሎ ደግሞ የበጣቱ አባት ይላል። አሁን እዚህ ጋር ይሄንንም በአንድ ፊደል እንወክዳለን። የበጣቱ አባት መጠነቁስ የበጣቱን መጠነቁስ ሶስት እጥፍ እና አምስት ኪሎ ነግራም ነው ይላል። ሶስት እጥፍ እና አምስት ኪሎ ነው። ስለዚህ እዚህ ጋ የበጣቱ አባት የሚለውን ጠን በለው ወይም ደግሞ የበጣቱ አባት የሚለውን የን በለው። ይህንን ቆየን በለው። ይሄን ነው ምንበል? የአባትየውን የእንበል፣ የልጅቷንስ የበጣቱ ደግሞ በጣቱን ጠንበላት። ስለዚህ ይሄንን ስንገልጸው የአባትየው፣ ያው የአባትየው ሦስት እጥፍ አሁን የልጅቷን ማለት ነው። የአባትየው የአባትየው የልጅቷን ሦስት እጥፍ እና አምስት ነው አለ። ስለዚህ ይሄ ማለት ይሄ ማለት የአባትየው የልጅቷን ሦስት እጥፍና አምስት ነው አለ ማለት ነው አይደለ የበዳቱ አባት መጠነቁስ የሚገልጽ አገላለጽ ተለዋዋጭ በመጠቀም ጻፍ ነው የሚለው። ስለዚህ ይሄ ስንት ነው የሚሆነው? ሶስት እጥፍ ሲደመር አምስት ነው የሆነው ማለት ቀይ አይደለም ስ ይሄ የእኩልነት አረፍተ ነገሩ ነው። የተሰጠውን መረጃ ላይ በመመርኮዝ የሚከተለውን ሰንጠረዥ ሙላ ይላል። የእርሳስ ብዛት ቁጥር ይላል አንድ፣ ሁለት፣ ሶስት እያለ እስከ ፐ ድረስ ይቀጥላል። እንግዲህ ይሄ ፐ ይላል። የእርሳስ ዋጋ በብር ስንት ነው? የአንዱ ስንት ነው? የአንዱ ሶስት ነው። የሁለቱስ አሁን እዚህ ጋር የዋጋው ጠ ነው የሚሆነው ማለት ነው። ይሄ ሁለት፣ ሶስት፣ ጠ። አሁን ዋጋው እዚህ ጋር ዋጋው ጠን በለውና ዋጋው ስንት ከሆነ ሶስት ከሆነ ይህንን እዚህ ጋር ስንገልጽ ምንድን ነው የምናደርገው? ሁለት ጠ ሶስት አራት አምስት ጠ እያልን እንደዚህ እንቀጥላለን ማለት ነው አይደል? ስለዚህ ይሄ ስድስት ይሆናል። ይሄ ሶስት በሶስት ዘጠኝ ይሆናል። ይሄ ሶስት በአምስት አስራ አምስት ይሆናል። እንደዛ እያደረግን እንሞላለን ማለት ነው። ከዛ እዚህ ጋር መጨረሻ ላይ ስንት ይሆናል ማለት ነው ሶስት ፐ ይሆናል ማለት ነው ሶስት ፐ ለዛ አይደለም ያው 3 ምክንያቱም ያንዱ ዋጋ 3 ከሆነ ፐ ያስሩ የፐው ደግሞ ፐ 3 ፐ ነው የሚሆነው ማለት። ስለዚህ እዚህ ጋር 3 ፐ የሚሆነው ማለት። የሚከተሉትን የቃል አገላለጾች ይላል። የቃሉ አሁን የሚከተሉትን የቃል አገላለጾች ወደ አልጄብራ አገላለጽ ቀይር ነው። ከቃል ወደ አልጄብራ ነው እየጠየቀን ያለው። ቦንሳ ያገኘው ፈተና ቦንሳ ያገኘው የፈተና ውጤት ከኩምሳ ካገኘው በሀያ ይበልጣል። ቦንሳ ያገኘው የፈተና ውጤት ኩምሳ ካገኘው በሀያ ይበልጣል። ስለዚህ ቦንሳ ኩምሳ እያልን አሁን ምን እናደርጋለን እዚህ ጋር ቦንሳ ቀ ይሄንን እየነበረ ኩምሳ ቀ እንበለ። ጥያቄው ምንድን ነው? ቦንሳ ነው አይደለም የሚለው ቦንሳ ካለ የ ብለን እንጀምራለን ማለት ነው። ስለዚህ ኩም ከዚህ የኩም ኩምሳ ካገኘው ኩምሳ ካገኘው ስንት ይበልጣል አለን። አያችሁ ከተሰጣችሁ ነው የምትጀምሩት። ለወደፊት ዘዴውን ልንገራችሁ። ቦንሳ ካለ የካላችሁ የ ትላላችሁ እኩል ይሆናል ትላላችሁ። ከዛ ቀጥሎ ያለውን ይህችን ትተነትናላችሁ ማለት ነው። ስለዚህ ኩምሳ ካገኘው በአስር 10 ይበልጣል የሚለውን ይሄ ይሄ እኩል ይሆናል ይሄ ነው የሚሆነው ማለት ነው። ይሄ የከሆነ ይሄ ደግሞ ጠ ሲደመር ሀያ ትላላችሁ ማለት ነው። ገብታችሁ አይደል? ይሄኛው የ ነው ኩምሳ ያገኘው የ ነው። አይ ሚን ቦንሳ ያገኘው ነው የ እኩል ይሆናል ነው የምትሉታ። ከዚህ ነው የምትጀምሩት። አራት ነገር ወይ የተጀመረው ከዚህ ስለሆነ ነው የ እኩል ይሆናል ትሉና ኩምሳ ካገኘው እኩል ይሆናል ኩምሳ ደግሞ ጣላቸዋል ይው ጠ ሲደመር ስንት ምንም አሳስት እንደዚህ ነው የሚገለጸው ማለት ነው ስለዚህ ጠ ሲደመር ሀያ ነው የሚሆነው ማለት ነው ስለዚህ ይሄ መልሱ ምን ይሆናል ማለት ነው ጠ ሲደመር ሀያ ይሆናል ቀጥሎ ጉደቱ ይላል ጉደቱ በሩጫ ውድድር ከደራርተዋል ጉደቱ ካለ እዚጋ ይሄንንም የንበል አሁን ጉደቱ ካለ ያ ከደራርቱ ጠ ከሁለት ሰኮንድ ቀድማ ደረሰ ይችላል። አሁን እዚህ ጋር ጥንቃቄ ማድረግ አለባቸው። እዚህ ጋር ጉደቱ ያ ያ እንበላው በሩጫ ውድድር ከደራርቱ ደራርቱ ጠ ጉደቱ እህይ ደራርቱ ነበር ማስቀደም የነበረባቸው። ጉደቱ በሩጫ ውድድር ከደራርቱ በሁለት ሴኮንድ ቀድማ ገባ ይችላል። አሁን ጉደቱ አለ መጀመሪያ ላይ ነገር ያቸዋል አይደለ? ይሄ ጉደቱ ካለ ይሄ ነው ብላችሁ መጀመር እኩል ይሆናል፣ እኩል ይሆናል። ከደራርቱ ከደራርቱ ሁለት ሴኮንድ ቀድማ ካለ ማይነስ ነው የምታደርጉት ማለት ነው። ቀድማ ነው ይገባል ቀድማ ከገባች መጀመሪያው ለምሳሌ አስር ሰኮንድ ከሆነ፣ አስር ከሆነ ምን ይሆናል? ከአራው ላይ ሁለት ነው። አንደኛዋ በአስር ብገባ፣ አንደኛዋ በስምንት ነው የገባችው ማለት ነው። ስለዚህ በስምንት የገባችው ነች ያሸነፈችው አይደለ? ቀድማ ካለ ቀደም ስላለች ስለቀደመች በሁለት ነው የምታንሰው ማለት ነው። ስለዚህ በዚህ መልኩ ነው የሚገለጸው። ምን ይሆናል ማለት ነው? ጠስ ይቀነስ ሁለት ይሆናል ማለት ነው። ቀጥሎ ደግሞ እዚህ ጋር እሺ ደሚቱ ወደ ክፍሏ የገባችው ሁለት ደቂቃ ዘግይታ ነው ይላል። ወደ ክፍሏ የምገባበትን ደቂቃ አናውቅም። አሁን እዚህ ጋር ደሚቱ ይላል ወደ ክፍሏ አሁንም ይሄንን አንተከም ወደ ክፍሏ የገባችው ሁለት ደቂቃ ዘግይታ ነው ይላል ወደ ክፍል መግቢያውን አናቀውም። ስለዚህ ያን ሰዓት እንበለው። አሁን ክፍል መግቢያን ሰዓት አናቀም አይደል? ኤግዛክትሊ ክፍል መግቢያውን ሰዓት አናቀውም። ሁለት ደቂቃ ዘገየችው ከተባለ፣ አሁን ሁለት ደቂቃ ዘገየች ከተባለ ሲደመር ሁለትማ የምናረገው ምክንያቱም ደቂቃው ከጨመረ አንድ ሰው ያረፍዳል፣ አይደለም? ደቂቃው ከጨመረ ያረፍዳል፣ ደቂቃው ካነሰ ደግሞ ቶሎ ይደርሳል ነው አይደል? አሁን ለምሳሌ ሁለት ሰዓት ላይ ከሆነ መግባት የነበረባት ሁለት ደቂቃ ከዘገየች ሁለት ደቂቃ ከሁለት ነው ማለት ነው የገባቸው ዘግይታለች ሌት ከሆነች ደቂቃው ይጨምራል አይደል ለዛ ነው እንደ ሩጩ አይደለም ያው በትክክለኛው ህይወታችን ያለውን ነገር ነው አሁን በሂሳብ እየሰራን ያለ ነውና ግምት አይደለም ትክክል ሊሆን ሪል ላይፍ ስለሆነ በዛ መንገድ ነው የምትረዱት እሺ ስለዚህ ደሚቱ ወደ ክፍሏ የገባቸው ሁለት ደቂቃ ዘግይታ ከሆነ ሌት ከሆናለች፣ ሁለት ደቂቃ ጨምራለች። ስለዚህ ጠ ሲደመር ሁለት ነው ብለን መልሱን ልስጣችሁ። ጠ ሲደመር ስንት ነው? ሁለት ነው።